ማርያምን በጣም ከፋኝ። ዛሬ ብሩኬ ስለመጣ በጣም ደስ ብሎናል። ስለ አየንቅ ደስ ዛሬ እስከፋኝ። ቤት ዛሬ እስከፋኝ። ውዶቼ ዛሬ እስከፋኝ። አነጋገራቸው ማርያምን ድምፅ የሁሉ ዘጋ በቃ ዛሬ እስከፋኝ። ቤተሰብ መቤቴን ከፋኝ በቃ ሁለቱ ዛሬ ፊታቸው እንዴት እንዴት ነበር? ማርያምን በጣም ከፋኝ። ዛሬ ብሩኬ ስለመጣ በጣም ደስ ብሎናል። ስለአየንክ ደስ ብሎናል። በጣም በጣም ደስ ብሎናል። ከፍቶታል፣ በጣም በጣም ፊቱ ከፍቶታል። ቤት ውሽ ተቃጥሏል፣ ተቃጥሏል። ልጁ በጣም ተቃጥሏል ብሩኬ ያው ስለአየንክ ደስ ብሎናል። ሁላችንም ከፍቶ ነበረ። ስለቆየህብን እግዚአብሔር ይመስገን። እንግዲህ ምፍታ ሁሉን ነገር ይፈተዋል ብዬ አስባለሁ። ምፍታ ነው ቦስ የሚባለው ልጅ። ከሁሉም አንተ ትሻላለህ፣ አንተ ትፈተዋለህ ብዬ አስባለሁ። እውነት ዛሬ አነጋገራቸው፣ ውሳኔያቸው በጣም በጣም ያስፈራል። ለአይነሽ ሁሉን እናፍቅሻለሁ ነው ያላት ቡሩቄ። እሱን እናያለን ብላለች እሷም። ወይኔ ጉዴ ፈላ፣ ምን ጉድ ነው? ምንድን ነው የገባባቸው ሴጣን? ምን አይነት እልህ ነው የተያያዙት እነዚህ ልጆች ቤተሰብ፣ ምንድነው ጉዱ? ምንድነው ጉዱ? አንዱ ካንዱ እኮ አልቀዘቅዝም ማለኩ፣ በቃ ሁለቱም ቦግ ብለው ግን፣ አብሮ ስለመጡ በጣም ደስ ብሎኛል፣ አብሮ ስላየኋቸው በጣም ደስ ብሎኛል። ቤተሰብ በጣም ከፋኝ፣ እግዚአብሔር ከፋኝ በጣም እውነት፣ አነጋገራቸው በጣም ያስከፋል። ብሩኬ በጣም ከፍቶታል። ልቡ በጣም ተሰብሯል። ቤተሰብ እኔቀድም ቅድም ብያለሁ። ምን አለ ያን ቪዲዮ ባላየ ነው ያልኩት፣ ጌታዬ ያን ቪዲዮ ባላየ። ያህን ቪዲዮ ማየቱ ለሱ ውስጥ ትልቅ የልብ ስብራት ነው የሚመጣበት። ከሚጠላው ሰው ከማይፈልገው ሰው ጋር ሁና ሀይሚ ሲያያት በጣም ያሳዝናል። ቤተሰብ ሀይሚ ምን እየሆነች እንደሆነ አላቅም። በጣም ሉ ውስጥ ገብታለች። እኔም ሀይሚ እኮ ሁሉን ነገር ልንገራቸው። አንድ ነገር የሀይሚን ነገር ልንገራችሁ። ሀይሚ በአሁኑ ሺ ምንም አይደለም፣ ምንም አይደለም በቃ ብሩኬን ለማናደድ ነው የተነሳችሁ። በቃ በጣም የሚገርማችሁ ነገር ግን ሴት ልጅ ግን በጣም አደገኛ ነች እናንተ፣ ከወንድ ልጅ ግን ሴት ልጅ በጣም አደገኛ ነች። ወንድን ለማናደድ ሴት አደገኛ ነች። ማርያምን ነው የምላችሁ። ብሩኬ እኮ እንዳሉ ንግግሩ ሁሉ ሀብሉ ላይ ነው። በቃ ሀብሉ ሀብሉ ሀብሉ ነው የሚለው። አይ ብሩኬ በጣም ያሳዝን ማርያምን፣ በጣም ያዘንኩት አይ በጣም ያተኮረው ሀብሉ ላይ ነው። ሀብሉን ማሰሩ የትላንትና ቪዲዮ ይህን ብሩኬን ልብ ሰብሮታል። በቃ ወይኔ ውሳኔያቸው ሲያስፈራ! ወይኔ ጌ አደራህን፣ አደራህን፣ አደራህን፣ አደራን እንደው እባክህን፣ እባክህ እንደምንም አድርገህ አንተን ነው ከአሁን በኋላ የምጠብቀው። እንደው አንተ ነው የምጠብቀው። ከእግዚአብሔር ጋር አንተ እንደምታስታርቃቸው እርግጠኛ ነኝ። በጣም ረጋ አልክ። ጥሩ ስነ ስርዓት ያለ፣ ክብር ያለ ሰው ነህ አንተ። እንጠብቃለ። ወንድሞቹ ምንም ሊያደርጉ አልቻሉ። ምንም ሊፈይዱ ይፈይዱ አልቻሉ። ወይ እዚህ አልመጡ፣ ወይ ምን አላደረጉ። በቃ ዝም ብሎ ማውራት ብቻ ነው ስራቸው ሆነው እና ወንድማቸው እዚህ የተንገላታ እዚህ ብቻውን በር ዘግቶ የተኛ፣ እነሱ መተው እንኳን ቢያንስ እንኳን ማየት ነበረባቸው። እግዚአብሔርን፣ ምን ምን ጉድ ነው እንደዚህ መሆን። ማርያምን፣ በጣም ያሳዝናል። እና ሀይሚ፣ አረ ወደ ቀልብሽ ተመለሽ እባክሽ፣ እባክሽ ወደ ቀልብሽ ተመለሽ። ተይ አያቸው ምን እንዳለ። ብሩኬ ታውቂኛለሽ አላት። ታውቂኛለሽ እኔ እኮ ወስኜ እንትን ካልኩ ታውቂኛለሽ። በደንብ አድርገሽ ታውቂኛለሽ። የእኔን ውሳኔ በደንብ ታውቂያለሽ ነው ያለው። እና ብሩኬ በጣም እኔ እንጃ፣ ፊቱ በጣም በጣም በጣም ነበር የሚያሳዝነው። በጣም ጥሎት አልፊቱም በቃ እውነት በጣም እንጃ እንዶ ሀይሜ በእናትሽ እባክሽ ልብሽን ገሰች ተይ ከብሩኬ ጋር ተመለስሽ። ምን አሁን እኮ ብሩኬ ሀይሜ በአሁን ሰትሽ ብትልም እኮ ብሩኬ እሺ የሚልም አይመስለኝም። በአሁን ሰዓት ብሩኬ በጣም ተቃጥሯል። እኔ ከዳኔ ለከዳኔ ጋር አልለያይም ያለችው ምንድን ነው እኮ ምንድን ነው ችግሩ? እሱ እኮ ራቀ እኮ። በቃ ከዳኔ ጋር ራኩኝ እኮ አለ። በቃ ከዳኔ ጋርም እራቀ ከያቺ ማነሽ ጋር ሶዚ ጋር እርቋል። በቃ እኮ ልጅ እኮ አሁን አይፈልጋቸውም። በቃ መቶ መቶ አለበት ትቷል። በቃ እኮ አሁን ግን ሀይሚ እኮ ነች አሁን ያስቸገረችው። አልተወውም ያለችው እኮ ሀይሚ ነች። ይሄ ልቦና እያወቀ መጥፎ ሰው እንደሆነ እሱን ወድሻለሁ ያለኝ አለች። ወድሻለሁ ቢልሽ ሀይሚዬ፣ እውነት መስሎች ነው ወይም ወድሽ? ይሄ ልጅ አሁን እውነት መስሎች ነው ሀይሚ? ልጁ ወድሻለሁ ሲልሽ እኮ አውቆ እኮ ነው። አንቺና ብሩኬን ለማጣላት ነው አንቺ እና ብሩኬን ለማለያየት ነው እኮ ሀሳቡ የተነሳው። አንቺ እንዴት ነው ሰው ካንቺ ጋር ሊያለያየው የመጣውን ሰው እንዴት ነው አብረሽ የምትቀርቢ? በጣም ገርሞኛል። ምን አይነት አስተሳሰብ እያሰብሽ እንደሆነ አልገባኝም። ምን ለማድረግ እያሰብሽ እንደሆነ ምንም ሊገባኝ አልቻለም። ምንም፣ በቃ ምንም ነገር እንዳናስብ ነው ያደረገችን። እግዚአብሔርን ነው የምላችሁ፣ በቃ ትርምስምስምስ ነው ያደረገችን ሀይሚ። አረ ተይ፣ ታይ፣ ክብር አለው። ታይ፣ ታይ፣ ታይ፣ ታይ ኦዲየንሶች፣ ታይ፣ ታይ የሚወድች ኦዲየንሶችን አታስለቅሻቸው እውነት በቃ ምንድን ቢቀሩስ? እነዚህ ልጆች ምንድን ነው አንተን ያመጣቸው? እሱ ልክ ነሽ፣ እሱን ያመጣቸው እሱን፣ ይህ ሁሉ ነገር ያመጣው። እሺ በቃ እሱ ይሄ ሁሉ ነገር አመቷል። ሶሲንም ያስታወቀው በአንተ ነው ያገኘት ብለዋለች፣ ዳኒንም በአንተ ነው ያገኘት። በቃ ያ ፕራንክ ነበር አለቀ። ይቅርታ ተቀብለሽ ከቡርጌ ጋር መቀጠል ነው እንጂ ያለብሽ። የባለፈውን እያነሳችሁ፣ የባለፉን እያነሳችሁ፣ በቃ ሁሌ የባለፈውን እያነሳችሁ እየደጋገማችሁ ከሆነማ በጣም ከባድ ነገር ነው። መቼም አትታረቁም፣ በእንደዚህ አይነት ነገር። ስለዚህ ቤተሰብ ይሄ ነገር ይፈታል፣ ችግር የለ፣ መፍታ ገብቶበታል። ከእግዚአብሔር ጋር እንግዲህ እሱ በደንብ አድርጎ ከካሜራ ውጪ በደንብ አድርጎ እንግዲህ አስታርቋቸው ይመጣል ብዬ ተስፋ አደርጋለሁ። ግን ውሳኔያቸው በጣም ከብዷል፣ አብሶ የብሩኬ ውሳኔ በጣም ከብዷል። ካንተ ከተለየው በኋላ ነው አላለች ሃይሚ? አሁን እንደ ማን ይሙት እንደ ሃይሚ ከሱ ስለተለየች ነው የአንገት ብሉን ያደረግሽው፣ ከብሩኬ ስለተለየች እውነት ብሩኬን ጠልተሽ እውነት ብሩኬን ከልብሽ አወጥተሽ አታደርጊውም። አንቺ አጭራሽ አታደርጊውም። ከብሩኬ ወጥሽ ልብሽን አወተሽ ከዳኒ ጋራ እንትን ምን አረክሽ? አታደርጊውም። አታ አንቺ አታደርጊውም። ዝም ብለሽ ነው አንቺ። አሁን እልህ ነው አንቺ ውስጥ ያለው፣ ውስጥሽ እኔ ይገባኛል። በጣም ትልህ እልህ ውስጥ ነው ያለሽ። ይሄ ደሞ አያዋጣም። ይሄ ደሞ አይሆንም። በቃ የማይሆን ነገር ለምን ሃይሚ፣ የማይሆን ነገር ላይ ለምንድን ችክ የምትይው? ታይ በቃ ይሄ ልጅ ታይ ብሎሻል። እውነት እኔ እንጂ እኔ ብሩቴ ከዚህ በኋላ እኔ አላቅ እኔ አላቅም። ብቻ ቦስ ገብቶ ችግሩን እንደሚፈታው አልጠራጠንም። ግን ነገ ጥሩ ነገር ልንሰማ እንችላለን። እስከ ማክሰኞ ጥሩ ነገ ማክሰኞ ነው እንግዲህ፣ ነገ ጥሩ ነገር ልንሰማ እንችላለን። ቤተሰብ፣ ወይኔ፣ ወይኔ፣ ወይኔ፣ ቤተሰብ እኔ ምን ይሻለኛል? በቃ ልብ የተቃጠለ እግዚአብሔር ነው ልብ በቃ ልብ ድካማ መጡብኝ እኮ እነዚህ ልጆች። እውነት እግዚአብሔርን ልብ ድካም ነው የመጣብኝ። እውነት በጣም በቃ ኔእንጃን በቃ ዛሬ ደግሞ ውሽ ደሞ ሁለቱን ሰያቸው፣ እንዴት ደስ ደግሞ ደስ አለ የሰያቸው። ሁለቱንም አንድ ላይ ሰያቸው፣ በቃ ልቤ እንዴት እንደመታ ማርያምን ነው የምላችሁ። ዛሬ በቃ እርቅ ይወርዳል ብዬ ነበር ያሰብኩት፣ ግን ማንም ሁሉም ሚዲያውን ለማሟሟቅ ብቻ ነው የተሰበሰበ። ጓደኞቹም ቢሆኑ ሚዲያቸውን እያሟሟቁባቸው ነው። ሁሉም ሚዲያቸውን ለማሟሟቅ ነው እንጂ ሀይሜና ቡሩኬን ሊያስታርቅ የመጣ ሰው የለም። ከልብ የመጣ ሰው ቦስ ነው። ቦስን ደግሞ እንተማመንበታለን። ቦስ ሁሉን ነገር እንደሚፈተው በጣም ትልቅ ሰው ነው። ያስታውቃል፣ ያስታውቃል። በሰል ያለ ሰው ነው ቦስ። ችግሩ እንደሚፈታው እርግጠኛ ነኝ። እግዚአብሔር ደግሞ አለ በቡሩኬና በሀይሜ መሀል ገብቶ እግዚአብሔር ደግሞ ይጨመርበት ነው የምለው ትርቅ ይወርዳል፣ ይታረቃሉ፣ አይለያዩም ብቻ ችግር የለም። ለማንኛውም ቪዲዮ ላይክ ላይክ አድርጉ ቤተሰብ፣ በእናታችሁ በደንብ አርጋችሁ ላይክ አርጉልኝ። እስቲ እኛ እንደተሰቃየ እንደ ውስጣችን እንደተመታ ንገሯት። ስቲ ለሀ የሚትወ ስቲን ቪዲዮ እስቲ ላይክ አድርጉ። እናንተ ደውዬ ደውዬ ስላላችሁ ደግሞ ደግሞ እስቲ ደግሞ ነገ የቦስ ስልክ ይፈለጋል። ለማንኛውም ቻው ቤተሰብ።